የሸኩና ምራቡ ሀገረ ስብከት የ2017 ዓ የስራ ክንውር ሪፖርት እንደሚከተለው የሚከተለው አቀርባለሁ የአቡ ተጋድሎ ውጤት የሆነው በረሃማውና ጠረፋማው የሸካቢን ሸኩና ምራቡ ሞዞኖች ሀገረ ስብከት በአንጋፋውና ና አባት በብፁ አቡነ የሚመራ ነው። የብፁዕነታቸው ሐዋርያዊ አገልግሎት በተመለከተ በታላላቅ የመስቀል በዓልና በጥምቀት በዓላት በሚዛን ረሰ ከተማ በመገኘት ትምህርተ ወንጌልና ቃለ ምዕዳን ሰጥተዋል። ሐምሌ 7 2016፣ የቅድስት ሥላሴ፣ ኅዳር 21 ቀን በዓለ ጽዮን፣ መጋቢት 5 ቀን የጻድቁ አቡነ ገብረ መንፈስ ቅዱስ በዓለ እረፍት፣ ሚያዝያ 19 ቀን በዓለ ዳግም ትንሣኤ በሚዛን ደብረ ብርሃን ቅድስት ሥላሴና ደብረ ገነት ቅድስት ማርያም ቤተክርስቲያን በመገኘት ሰፊ ትምህርት ወንጌል ሰጥተዋል። ሕዝባቸውንም ባርከዋል፣ ደስ ማሰኝተዋል። ብፁዕነታቸው በበጀት ዓመቱ ለወረዳ ቤተ ክህነት ሊቃነ ካህናት ለአድባራትና ለገዳማት አስተዳዳሪዎች የስራ መመሪያ እና ስምሪት ሰጥተዋል። ብፁዕነታቸው በሀገረ ስብከቱ ርእሰ ከተማ በከፍተኛ ወጪ እየተገነቡ የሚገኙ የሚገኙትን የአማን ደብረ መድኃኒት ቅድስት ኪዳነ ምሕረት የሾንጋ መንበረ ንግሥት ቅድስት ቁስቋምና የሾር ሹባል ወልድ አብያተ ክርስቲያናት ሕንጻዎችን በሁለት ዙር በመጎብኘት ለእያንዳንዳቸው 55000 ብር በድምሩ 165000 ብር ከክብር መጠበቂያ ገንዘባቸው ላይ ለግሰዋል ጥር 13 ቀን 2017 ዓ ም በቤንቾ ወረዳ ቤተ ክህነት በደብረ ወርቅ መንበረ ጸባኦት ቅዱስ ሥላሴ ቤተ ክርስቲያን በመገኘት አዲስ ለሚገነባው ጂ ፕላስ ቱ ሁለገብ ህንፃ የመሰረት ድንጋይ ባርከው አስቀምጠው ትምህርተ ወንጌል ሰጥተው ስለ ህንፃው ጠቅላላ የስራ መመሪያ ለህዝበ ክርስቲያኑ አስተላልፈው ከክብር መጠበቂያ ላይ 25 ሺህ ብር ድጋፍ አድርገዋል። ከህዳር 16 እስከ 20 ቀን 2017 ዓ ም በመንበረ ጵጵስናቸው በመገኘት የሀገረ ስብከቱ ጠቅላላ ሰበካ መንፈሳዊ ጉባኤ መርተዋል። የጠቅላላ ጉባኤውን ልዩ ልዩ ውሳኔዎችን ተግባራዊ እንዲሆኑ መመሪያ ሰጥተዋል። ከሰኔ 13 እስከ 15 2017 ዓ ም በመንበረ ጵጵስናቸው በመገኘት አስተዳደራዊ ስራዎችን ከማከናወናቸው በተጨማሪ በዓለም አቀፍ ደረጃ የሚሰራውን የሚዛን አማን አየር ማረፊያ ጎብኝተዋል። መልካም አስተዳደሩን በተመለከተ ከሀገረ ስብከት ውስጥ ከአጥቢያ ቤተ ክርስቲያናት የሚኖሩርን መዋቅራዊ ግንኙነት ጤናማ ለማድረግ በታቀደው መሰረት ተግባራዊ ለማድረግ ከነበረው የተሻለ መዋቅራዊ ትስስር ፈጥረናል። ይህም ወደፊት በግቢ ኃይላችን ላይ ጎልቶ የሚታይ ይሆናል። የሸካ ዞን ሁለት ወረዳ ቤተ ክህነቶች ምእመናን በየጊዜው ለሚያነሱት የሀገረ ስብከት እንሆን ጥያቄ ምላሽ እንዳያገኙ ታስቦ ብፁዕነታቸው በአጀንዳ አወያይተው ጥናት ተደርጎ ጥያቄው ለቅዱስ ሲኖዶስ እንዲቀርብላቸው ተደርጓል። ስብከተ ወንጌልን በተመለከተ ከአዲስ አበባ በሚጋበዙ ሊቃውንት የሚሸፍን 55 ጉባኤያት እንደ ሀገረ ስብከት ለማዘጋጀት ታቅዶ 44 በማካሄድ የእቅዱ 80 ፐርሰንት መፈጸም ተችሏል። ከዋናው ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የሚተላለፉ መመሪያዎችን ተዋር ተቀብሎ ለማስፈጸም በተያዘው እቅድ ተግባራዊ አድርገናል። አፈጻጸሙም 100 ፐርሰንት ነው። በዚህ እንቅስቃሴያችን በ2017 ዓ ም አራት ሺ ነፍሳት ለማስጠመቅ ታቅዶ የመንበረ ጵጵስና አድባራት መምህራን፣ የወረዳ ቤተ ክህነቶች እና የገጠሪቱ አብያተ ክርስቲያናት አገልጋዮች ብርቱ ሐዋርያዊ እንቅስቃሴ ከተለያዩ የምዕመናን ጎራዎች የነበሩ ወገኖች ወንድ 2190፣ ሴት 1541፣ በድምሩ 3731 ነፍሳት ተጠምቀው የስላሴ ልጅነት አግኝተዋል። ሰንበት ትምህርት ቤትን በተመለከተ የሥርዓተ ትምህርት አተገባበር ጋራ ተያይዞ በበጀት ዓመቱ በሀገረ ስብከቱ ከተማ ከአንደኛ እስከ ሰባተኛ ክፍል ድረስ ያሉትን መጻሕፍት ግዢ በፈጸም ትምህርቱ በወጥነት እየተሰጠ ይገኛል። በቤንችኛ፣ በዲዘኛ፣ በሜኒትኛ ቋንቋዎች የመዝሙር ሕትመት ሥራ ተሰርቶ ለአካባቢው ማህበረሰብ ማለትን ቋንቋውን ለሚሰሙ ምዕመናን እንዲሰራጭ ተደርጓል። ራስ አገዝ ልማት በተመለከተ በሀገረ ስብከቱ ስር የገጠር አብያተ ክርስቲያናት የመሬት ችግር ባይኖርም ልማት የማልማት ውስን በመኖሩ ሁሉም የገጠር አጥቢያ ስበካ ጉባኤያት ግንዛቤ የመፍጠር ስራ ተሰርቷል። በዚህም መሰረት አስቀድሞ የይዞታ መጠን ልየታ በማድረግ በሰብል፣ በአትክልት፣ በፍራፍሬ፣ በቅመማቅመም በየደረጃው እንዲለማ ተደርጓል። ትምህርትና ስልጠናን በተመለከተ በሀገረ ስብከታችን የሚገኙ የአብነት መምህራን ብዛት 55 ሲሆኑ ለሃያ አራቱ መምህራን ከሀገረ ስብከት የሚሰጥ በጀት፣ ሌሎች 31 መምህራን በአድባራቱ የውስጥ በጀት በማስተማር ላይ ይገኛ ይገኛሉ። ከእነዚህም መምህራን ጉባኤ ቤቶች 3630 ደቀ መዛሙርት በመማር ላይ ይገኛሉ። በበጀት ዓመቱ 296 ደቀ መዛሙርት ከብጹዕነታቸው የድቁና ማዕረግ ተቀብለዋል። በተጨማሪም በክፍሉ ምዘና የተደረገላቸው 53 ዲያቆናት የቅስና ማዕረግ የተቀበሉ ሲሆን መስፈርቱን ያሟሉ ሁለት መነኮሳት የቁምስና ማዕረግ ተቀብለዋል። የማህበረ ቅዱሳን አገልግሎት በተመለከተ ማዕከሉ ከዋናው ማዕከል ጋር በመቀናጀት በሀገረ ስብከቱ መልካም ፈቃድ በብፁዕነታቸው መመሪያ ሰጭነት ለአራት ወራት ከሁሉም ወረዳዎች የተውጣጡ ዲያቆናት በቋንቋ እንዲያገለግሉ ለማድረግ በሚዛን ደብረ በረከት አቡነ ተክለ ሃይማኖት እና ቅዱስ ራኤል የእናቶች ገዳም ስር በብፁዕ አቡነ ሕዝቅኤል የአብነት ትምህርት ቤት ሁለገብ ስልጠና በመስጠት በቀን 16 10 2017 ዓ.ም በብፁዕነታቸው ተመርቀዋል። የሀገረ ስብከቱ ገቢን በተመለከተ የሀገረ ስብከቱ የዘመኑ ገቢ ጠቅላላ ብር 14 ሚሊዮን 455,565.41 ለመንበር ፓትራያሪ ጠቅላይ ቤተ ክህነት ጽሕፈት ቤት 35 ድርሻ እና ለመንፈሳዊ ኮሌጆች ብር 5,061,847.89 የ2016 ገቢ ከ2017 ዓ ም የገቢ እድገት ጋራ ሲነጻጽር የ2016 ዓ ም የመንበረ ፓትሪያሪክ ጠቅላይ ጽሕፈት ቤት 35 ድርሻ ብር 3 ሚሊዮን 446 መቶ ሰባ ስምንት ነጥብ 83 የሁለት ሺህ አስራ ሰባት ዓመተ ምህረት የመንበረ ፓትርያሪክ ጠቅላይ ጽሕፈት ቤት 35 ድርሻ ብር አምስት ሚሊዮን 59 447 ነጥብ 89 እድገት በብልጫ ብር 1 ሚሊዮን 612 569 ነጥብ ዘጠኝ ሲሆን የአምስት ሚሊዮን 61849.89 በአባይ ባንክ ገቢ ያደረግንበትን የባንክ ስሊፕ ብፁዕ አባታችን አቡነ ሕዝቅኤል የሀገረ ስብከታችን ሊቀጳጳስ ለቅዱስነታቸው እንዲያስረክቡልኝ ስል በትሕትና ጠይቃለሁ።